አሰላም አሌይኩም ወራህመቱላሂ ወበረካቱህ። ድና የተከበራችሁ ቤቶች አናሉክ ሰቦቻችን እንዴት አላችሁ? ደህና ናቸው ወይ? እኛ ደህና ነን አልሐምዱሊላህ። አንተ እንዴት አላችሁ? ቤታችን እንደዚህ አስወበን አስወበን ነው። ሰው እንደ ቢጤው አይደል? ሰው እንደጎ እና ቤታችን እንደ ዝፋፈካ አድርገን ነበር የዋል ነው ማለት ነው። ያው ልጆች ስላሉ እንግዲህ ማሜ ምህትና ወንድሞች ስለመጡ ዕቃውን ቶሎ ቶሎ ነው የምናነሳው። ማለትም እዚ ተፈራርሽ ተቆየ ያው ድምብሩ ብሩ ስለሚወጣ ማለት ነው። ልጆች እኮ ወዛ ልጆች ማጫወታቸውም ማስደሳታቸውም እያለ ትንሽ ሲያጠፉ ሀይለኛ ናቸው ማለት ነው። እና ደግሞ የሆነች ጓደኛ ይሄ ስንት ነበር የገዛሽው? እችን ኩርሲ ብላኝ ነበረ። እኔ ዛሬ አመት ነው የገዛኋቸው አንዷ አምስት መቶ ሀምሳ መስለውኛሉ። ስድስት መቶ አምስት መቶ ሀምሳ አካባቢ ነበር አንዷ ነው የገዛኋት። አሁን ግን በዛ ዋጋ አይገኝም ማለት ነው፣ ተወዷል እና ዞሮ እንደዚህ ነው። የማሜ እህትና ወንድሞቹ ወንድሙና እህቶቹ ማለት ነው። ወንድሙ አንድ ነው በነገራችን ላይ። ከሰልማ ጉጭ መተዋል። እስኪ ቡና ፍልተ እንደመፋፈካ ብለን እናሳያችኋለን። ኢንሻአላህ እና ያው ብዙዎቻችሁ ሳሎን ላይ ኮረጅም ሳሎን ላይ እንደዚህ አረቢያ መጅልስ እና ፍራሽ ብዙም አይሄድም ብላችሁኛል። አሁን ነው ይሄ አረባ መጅሊስ እና ፍራሽ እንደዚህ ማለት ነው የሚሄደው። ምን ላይ መሰላችሁ? ጠባብ ሳሎን ላይ ነው። ጠባብ ሳሎን ላይ ምርጥ ሆኖ ነው የሚሄደው ማለት ነው። እንትን ጋ ግን እዚህ ተመልከቱ። የኔ ደግሞ ሳሎኔ በጣም ሰፊ ነው እንደ ምታዩት። ኢንሻአላህ አላህ ደህና አድርገኝ እንጂ ሳሎን እንትን ነው፣ ሶፋ ኢንሻአላህ አስቤያለሁ ማለት ነው። እንግዲህ ሐሳቤን አላህ ያሳካልኝ እንጂ ምንድነው እንደ እንዲጣዖት እዛ ዛ ቡፌሽ ላይ ምናምን የምታበጅ ሁላችሁኝ። እኔ ደግሞ እነዚህ ክሪስማሶቹ እነዚህ እንትኖቹ እንወዳቸዋለሁ። ከውጭ ነው እጃቸው የመጣሁት። በጣም ያምሩኛል። የዚህ ሀገር ና ከውጭ የመጡት ይለያያሉ። ይሄ እዚህ ላይ ማለት ነው እነዚህ ጠንከር ያሉ ናቸው፣ ምርጥ ናቸው፣ ወዳቸዋለሁ። እዚ ያሉት ማለት ነው። እና ያው እንግዲህ እንደምታዩት ነው። እስኪ ቡፌሽን አሳይኝ። አሁን አንዳንዶቹ ደግሞ ቡፌሽን አሳይንና እኛም እንድናሰራ ምናምን ብላችሁኛል። አዳዲሶች ማለት ነው የፊቶች እንኳ ቪዲዮ ሰርችበታለሁኝ። ቡፌ ያው አዲስ ፋሽነር የምትባል ናት። እንግዲህ ፋሽነር ናት፣ አዲስ ናት ማለትም እንትን እንደዚህ ያው የሳሎን ድሮ የሚታወቀው ባለስድስት ተከፋሽ ባለአምስት ተከፋች ነበረ። አሁን ግን ይቺ እንደሚታዩት ባለሁለት ተከፋሽ ናት እና ቀልጠፍ ያለች ቀለል ያለች ናት፣ ቆንጆ ናት። እኔ ምችም ለራሴ በቂ ናት፣ ተመችታኛለች ይቺ የሚገርማችሁ ነገር የዛሬ ሁለት ዓመት አካባቢ አስራ ስድስት ሺህ አምስት መቶ ነበር ያሰራሁት ማለት ነው። የሚገርማችሁ ዛሬ ስንት እንደሆነች 30 ሺህ ብር ገብታለች ማለት ነው። የሚገርማችሁ ነገር በጣም አጃኢብ ነው። ይሄ ደግሞ ስድስት ሺህ ምናምን ብር ነበር የተሰራ ቲቪ ስታንዱ ማለት ነው። አሁን 9000 ምናምን ደርሰዋል ማለት ነው። ስጠን እንጂ ገና ብዙ እና ያለን እና በአንድ አመት በሁለት ዓመት ውስጥ ያለው ልዩነት እንግዲህ ተመልከቱ። እና እስኪ እንሻአላ ቡና አፍልተን ደግሞ ደሞ ከማሜ ሄቶች እና ወንድሞች ጋር ፋፋካ ብለን ቪዲዮ እንሰራ ለመስራት እንሞክራለን። እንሻአላ የሚገርማችሁ ነገር ቀላይ ቪዲዮ ለመስራት በጣም እንግዲህ ይበዛል፣ በአመት በተለይ እንግዳ ስለሚመጣ አይመችም። የሚገርማችሁ ለዛ ነው። እና ያው እንግዲህ እስቲ ማሜ ክላስ ነች። ሰሉ መጣ አየር ወጠ ማለት ነው ሰልዬ ሰላም ሰላም አሌይኩም፣ ሰልማን እንዴት ነሽ? ሰላም ነው አልሓምድላ። በል አልሓምድላ። ሰሉ ሰልዬ እንዴት ነሽ? ደህና ነሽ? ዛሬ ወንድሞቹ እና እህቶቹ መጥተው በጣም ደስ ብሎታል ማለት ነው። እየተጫወተ ነው ያለው እና በዚች እንግዲህ እኔ ክላስ ነች ክላስናች። በዚች ጋ ማሜ ነች፣ በዛች ደግሞ። እቃ ቤት ማለት ነው እና እንደዚህ ነው እላችኋለሁ። ኢንሻላህ ደግሞ እናንተም በሰላም ሀገራችሁ ገብታችሁ ብላችሁ ፋፋጋ ብላችሁ የምትኖሩ ያደርጋችሁ። ኢንሻላህ ደግሞ ቡና ሰዓት እንገናኝ።

እስቶብ ላይ ነው እንዴት የሚደረገው፣ ለምደሽ እንግዲህ ምሳ ሰዓታችን ደርሰዋል ማለት ነው። እንደውም አልፏል ከረፈደ ነው። በጋችን የጠበባ ነው ማለት ነው። እኔ በነገራችን ላይ ጥብስ ላይ እንደዚህ ድንች ጣል ጣል ሲለኝ ደስ ይለኛል ማለት ነው። ያው ልጆችም ስላሉ ይወዳሉ። ዛሬ ማሚ እህቶችና ወንድሞቹ ወንድሙ መጥተዋል ማለት ነው። እና ያው እንግዲህ አብረን ኢድን ልናሳልፍ ነው ማለት ነው። ያው እንግዲህ የበላን ደግሞ ኢንሻላህ ከቀሪው እንጃፕ ምናምን ማለ ድ ዛሬ እናሳያችኋለን ማለት ነው። ይሄ መውጫችን ደርሷል እናቀርባለን። እኔ አሁን እንግዲህ ወደ ኪቺኔ ገባልና ወደ እቃ ቤቴ። ያቀራርባለሁኝ ይህን ምሰራው እንግዲህ ውጭ እንዳፈጥነ ብዬ በእሳት ነው ማለት ነው። ለነገሩን ጥብስ በእሳት ሲሆነው ደስ የሚለኝ ጠበስ ጠበስ ሲል ነው። እንደውም በብረምጣድ ምናምን ቢሆን በጣም የአምር የጣፍጥም ነበረ፣ እና አሁን እንግዲህ እኔ ሞሰብ ለዘጋጅ ነው አምረን እንበላለን ማለት ነው።